ለሁን ሊያምሩ ይችላሉ። ከዚህ በኋላ ከዚህ በኋላ በቻልኩት እንግዲህ እሞክራለሁ። ብቻ ግን በጣም በጣም አመሰግናለሁ። በጣም ትልቅ ምክር ነው እና ለብዙዎች የሚተርፍ ምክር ነው እና ፈጣሪ አክብርልኝ፣ እግዚአብሔር አክብርልኝ። ይሄ ለብዙዎች ትምህርት ይሆናል ብዬ አስባለሁ ብቻ ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። ይሁን ላይ ችግር የለው እኔ ስታይ ጌታ ይሁልኝ። እኔ ከአንተ ታናሽ ምና ብልሆን ይችላለን፣ ግን ምክንያት ስለተቀበልክልኝ ደግሞ ገስት ላይ ኖሬ ስላስገባህልኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ ውድ ወንድሜ ሰ ደግሞ እግዚአብሔር ደግሞ ሁሉ ነገር በጊዜው አስተካክሎ እናንተም ደግሞ ወደ ፍቅራችሁ ወደ ቤትክ ተመልሰ እንደዚህ አይነት ኮሜንት አትስጡ። ይሄ የጮብ ምናምን ይሄ ብለማ ምን ያደርጋለች? ይሄ እንደዚህ አይነት ነገር ከምትሰጡ የምርጻል። እሱም ወዶ አይደለም፣ የምሬ ነው። ወዶ አይደለም፣ ተገዶ ነው። የሆነ ነገር የሚያስገድድ በሰው ሕይወት ላይ እናንተ ባላሰባችሁት ነገር ላይ ቻለንጅ የሚሆን ነገር አለ። ደግሞ ወንድሜ፣ ይህ ቻለንጅ አልፈ አንተም ደግሞ ለሁሉም ማለት ነው በቃ ምሳሌን ደግሞ ተስፋ አደርጋለሁ። በጣም አመሰግናለሁ ወቴ። እንግዲህ ሎ አድርጌሻለሁ። ፈጣሪ አክብርልኝ ስለ ሁሉም ችክሪ አንተ ነው። ፈጣሪ አክብርልኝ። በጣም ወድ ደግሞ ይህም ወዳታለሁ።

እሺ ጭማሪውንም ይሄ ህይወታቸው የሚበጣብጥ ነገር አይደለም። እኔ ሰጣሉ በቃ ይብሪ ነው ጌታው። እኔ የሰው ትዳር ሲበጣበጥ ምንም አይደለም። ሰላም ሰላም ላይ እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም ነው። እግዚአብሔር ይላል እስመ አልቦ ነገር ዘይሳኖ ለእግዚአብሔር ይላል መጽሐፍ ላይ እና እግዚአብሔር አምላክ የማይሳነው ነገር የለም። ና የምሬ ነው ይሄ የሚደረገው ነገር ትተህ ማለት ነው። ነገ እነዚህ ልጆች አድገው ይሄን ነገር እንደሚያወጡ እርግጠኛ ማሰብ አለብህ። በጣም ነው የምንወዳችሁ ማርያም። እኔ ከአርባ ምጫ ጀምሬ በጣም ነው የምንከታተለ እና እኔ ስለምወድ ለውብዬም ብት ስትልም እንደው ታርቀህ ተመልሰህ ቤተሰቦችንም ማስደስታቸው። ብዙ የአንተ ምቀኞች ሊኖሩ ይችላሉ። እነዚያን ተዋቸው። ቀን ስታገኝ ግን እነዛ ተመልሰው ይቅርታ እንደሚሉ ይሄ ማወቅ አለብህ። እና ወደ ሕሊና ተመልሰህ እስኪ የምሬ ነው። ወደ ቤተክርስቲያን ሄድሽ አትጎዳ፣ ምንም አትሆንም። የቤተክርስቲያን ደጅ እርገጥ። ከዛ በኋላ ማንነትን ያን ታውቀዋለህ። ናይ እና ወደ ራስ ብትመለስ እኔ በጣም ደስ ይለኛል። ስጀመር በውስጥ እኔ የማወራ በጣም ብዙ ነገር አለኝ። እኔ በውስጥ ብታናግረኝ ደስ ይለኛል። ድረንም ብትልክልኝ በጣም ማወራ አለሁን ጽፍል ሚስወጣ ፈጣሪያ ክብርልኝ እኔ ወንድም ክፋይን ቃብኝ አሚን። ናይ አረ እኔ ችግር የለው ማለት በጣም ብዙ የሚከታተሏችሁ ሰዎች አሉ፣ በጣም የሚወዷችሁ ሰዎች አሉ። ሪፖርት እያደረጉ ያንትንት ለማበራቸት ያንትንት ለማዘጋት የሚያሰቡትን ሰዎች አትመልከት። ወደ ራስ ተመለስ፣ ላይ ተመለስ፣ ማርያምን ተመለስ። ይቆጭሃል እባክህ ባለፈው ከወር ወድር ትገባለ እያልኩኝ ብዙ ጊዜ ማርያምን በቃ ሀያ ራስ አትመለከት ነበር። አጋጣሚ ዝንብ ስገባ ነው ያገኘው። በጣም ደስ ብሎኛል ስላገኘው። አደራ ከዚህ እንደወጣህ በውስጥ ቁጥር ላክልኝና፣ አወራሃለሁ። እሺ ወ እናወራለንሽ። ዜ ላ እሺ ና፣ በጣም አመሰግናለሁ። ስታወራ እሺ። ሰላም ቤተሰብ፣ በጣም አመሰግናቸዋለሁ። እውነት እኔ ከቃል በላይ ሆኖ እኛ እንድና በጣም አመሰግናለሁ። ብቻ በጣም በቃ ስለ ፍቅራቸሁ ስለ ሁሉም ነገር በጣም አመሰግናለሁ ሰው ወደደኝ ጠላኝ ብለህ የምለው ሰው ሰውን አክብር እንጂ ሰውን አትንክ እግዚአብሔር አምላክ ምንድነው የሚለው ቀኝ ፊትን ቢመቱ እንኳ ግራፊትን ስጥ ነው የሚለው ሰው እንደዚያ አለኝ ብለህ ሳይሆን አንተ ወደ ህሊና ወደ ራስህ እንትን ተመለስ እሺ ና ይሄ ደግሞ በጣም ደስ ብሎኛል